ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን፣ ይህ በየሳምንቱ በይሳት በማኅበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት እየተዘጋጀ ለእናንተ ለተመልካቾቻችን የሚደርሰው ግብረ ሐዋርያት የተሰኘው ዝግጅታችን ነው። በዛሬው የግብረ ሐዋርያት ዝግጅታችን ወደ ዳውሮ ዞን አንዲት ቀበሌ አቅንተናል። በዳውሮ ዞን ዛባጋዝ ወረዳ አንግላ እድገት የምትባል ቀበሌ ላይ ተገኝተን እዚ አካባቢ ያለው የስብከተ ወንጌል አገልግሎት ምን ይመስላል፣ እንዲሁ ደግሞ በዚህ የሚገኙ ክርስቲያን ወገኖቻችን ምን አይነት የክርስትና ህይወት እያሳለፉ ይገኛሉ የሚለውን እንግዲህ ለማየት ነው። ወደዚች አንግላ እድገት ተብላ ወደምትጠራ ቀበሌ የመጣ ነው ዝግጅታችን። ከዚህ ካሉ እንግዶች ጋር ቆይታ እያደረግን የሚቀጥል ነው የሚሆነው። እናንተም እንግዲህ ዛሬ ዝግጅታችንን እንድትከታተሉን በአክብሮት ጋበዝኩኝ። በቀጥታ ወደ ዝግጅቷ አርፋለውኝ እንኳን ደህና ቆያችሁኝ። እንግዶች እንኳን ደህና ቆያችሁ። እናመሰግናለን። እንግዲህ ዛሬ ወደ እናንተ ቀበሌ የመጣ ነው። እዚህ አካባቢ ላይ ያለው የስብከተ ወንጌል አገልግሎት ምን ይመስላል፣ እንዲሁ ደግሞ በዚህ የሚገኙ ኦርቶዶክሳውያን ክርስቲያን ወገኖቻችን እንደው የክርስትና ህይወታቸው ምን ይመስላል፣ ምን አይነት የክርስትና ህይወት እያሳለፋችሁ ነው ያላችሁት፣ ማህበራዊ ህይወቱ ምን ይመስላል የሚለውን ለመቃኘት ነው ወደዚህ የመጣ ነው። እንግዲህ የስራ ሰዓታችሁን መስዋዕት አድርጋችሁ እዚህ ስለተገኛችሁ እጅግ አድርጌ ያመሰግናለውኝ። እኛም እናመሰግናችኋለን። መልካም እስ በተራ ጥያቄዎቹን አነሳለውኝ። ራሳችሁን እያስተዋወቃችሁ እንቀጥላለን። አባቴ ከርሶ ልጀምርና እስኪ በመጀመሪያ ስሞትንና እንደው የስራ ዘርፎትን የሚንገሩኝና አንዳንድ ጥያቄዎችን አነሳለውኝ። እሺ፣ እኔ እናንተንም በደንብ ከልብ ነው የሚያመሰግናችሁ። ይህንን መንገድ አቋርጣችሁ ከማይከል ማይበረ ቅዱሳን ዋና ማዕከል። እስከዚህ ድረስ ብዙ ርቀት ብዙ ኪሎ ሜትር ተጉዛችሁ መስዋዕት ከፍላችሁ ስለመጣችሁ እግዚአብሔር ይጎበኛችሁ እናንተን ይባርካችሁ። ከዚህ በላይ ለማለት ቃላት ያጥርብኛል እና ስሜ አቶ ፍቃዱ ማሞ ይባላለሁ። መንግስት ሰራተኛ ነኝ። እናመሰግናለን ስለሰጣችሁን ጊዜ። እስቲ እንደው ዛሬ ወደ እናንተ መንደር ስንመጣ በአንዲት ጠባብ ቤት ውስጥ ተገናኝታችሁ ነው እና ተሰባስባችሁ ስትወያዩ የደረስ ነው። በምን መልኩ ነው እዚህ ቦታ ልትሰባሰቡ የቻላችሁት? አካባቢው ላይ የተሻለ መሰብሰቢያ አዳራሽ የላችሁም ወይ? እንደው ቤተ ክርስቲያንስ በአካባቢው የለም ወይ? በምን መልኩ ነው እዚህ ቦታ ልትገናኙ የቻላችሁት የሚለውን እስኪ አባታችን እርሶ ቢነግሩን። እሺ፣ አመሰግናችኋለሁ እኛ በዚህ አካባቢ በዚህ የጠባብ ቤት ለመሰብሰብ የቻልንበት ወይም የተገደድንበት ቤተ ክርስቲያን እዚህ አካባቢ ስለሌለ ስድስት ኪሎ ሜትር ላይ ነው ሰመራ ቅዱስ ገብርኤል ያለው ያን ስድስት ኪሎ ሜትር ሄዶ ነው ሰዎች የሚያመልኩት ቤተ ክርስቲያን ለእሁድ ዕለት አምልኮ ስነስርዓት የሚፈጽሙት ከዛ ርቀት የተነሳ ሰዎች ስለደከሙ እዚህ አንድ ሶስት መንግስት ሰራተኞች አለን ከእኔም ጋር ሶስት ነን። እነኚህ ሰዎችን ብንመልሳቸው ብናስተምራቸው ይመለሳሉ በማለት እነኚህን ጓዶችን እስከ ቤታቸው ድረስ በመሄድ እነኚህ መምህራን ጋር ሆነን እየሰበክን እያስተማርን ሁኔታውን አቅጣጫውን እያሳየን እችን ቤት ከግለሰብ ተከራይተን በየሳምንት እሁድ እሁድ በዚህ ጸሎት ፕሮግራም እያደረግን ያለን ነው። ከዚህ አንጻር ነው ግን፣ ቦታ የለንም። ማዘጋጃ ከተማ ነው ግን የተሰጠ ቦታ፣ ለእኛ ህጋዊ ሆኖ የገባ ነገር የለም። እንዴት አሁን ማለት እንግዲህ አካባቢው ላይ ክርስቲያኖች ኦርቶዶክሳውያን አሉ አይደለ? የተወሰኑት አሉ። በዚህ ትምህርት ከጀመርን በኋላ ያገኘናቸው ሰዎች አሉ። አንድ 25 ነፍስ መሆን አገኝተናል። ግን ሁለት ሶስት ብናመለክትም ወረዳ መንግስት በማዘጋጃ ፕላን ላይ አለ ለኦርቶዶክስ የተባለው ካርታ ላይ ግን ለእኛ ተፈቅዶ ወደ እጃችን የገባ ነገር የለ አይደለም። ብዙ ተጽዕኖ አለ። ከዚህ አንጻር ነው ግለሰቡ ቤት እንድናመልክ የተገደድነው። እሱ ፕላን ላይ ከተቀመጠ ተግባራዊ ለምንድነው ማይደረገው? ታዲያ እዚህ ያሉ ክርስቲያኖች እንዲገለገሉበት የማይደረገበት ምክንያት ምንድነው ስትጠይቁስ፣ የሚመጣላችሁ መልስ ከህግ አግባብ እንዴት ነው? ምን አይነት መልስ ነው እየሰጧችሁ ያሉት? አዎ እንግዲህ አሁን ምንድነው እንደሆነ በእኛ ደረጃ ያለው ተጽዕኖ በእኛ ሀገር እንደ ወረዳም እንደ ዞንም ያለው ተጽዕኖ መዋቅራዊ ችግር ነው። ስለዚህ የሃይማኖት ተጽኖም አለ፣ ቦታ እንዳናገኝ ቦታ እንዳይሰጥ የሚያደርግ ግፊትም አለ። ያ ሆኖ የግለሰብ ይዞታ ነው እኛ ልዋጭ ለመስጠት ይዞታ ለሰውየው ካሳ ለመክፈል ይዞታ የለም ተብሎ ነው የሚከለከለው። በዚህ አንጻር ነው። መምህር ዘነበ ደመሰ ይባላለው እያገለገልኩ ያለበት ሰመራ ምናጣ ቅዱስ ገብርኤል ቤተክርስቲያን አገልጋይ ነኝ። እኔ አሁን ከሰመራ ድሬ ከሰመራ አጋጣሚ አንድ ሰዓትና ሁለት ሰዓት መንገድ ተራምጄ አንጋላ እድገት ከተማ መጥቼ አንጋላ እድገት ከተማ ላይ አንዳንዴ አጋጣሚ እንደዚሁ እየሰራው ለእኔ የተመደበው መጀመሪያ ሰባት ቤተክርስቲያን ነበረና ከሰባት ቤተክርስቲያን አንድ ሰመራ ቅዱስ ገብርኤል ነው። ከዛ ደግሞ እንደዚሁ ማኅበረ ቅዱሳን ድጎማ ከሰጡ በኋላ እኔም እንደዚሁ በነሱ ስር እያገለገልኩኝ እስከ ዛሬ ደርሽባለሁ። ደግሞ እዚህ አንጋላ ላይ ዘንድሮ 2016 ላይ የተጀመረ ቤተክርስቲያን እንግዲህ፣ የኛ ቤተክርስቲያን ማለት ኪራይ ቤት መኖር አይችልም። ግን እኛ ቤተክርስቲያን ለመቋቋም ፍላጎት እያለን እዚህ ኪራይ ቤት ይይዘን አንጋላ ላይ 2016 ጀምረን እስከዛሬ እያገለገልን ቆይተናል። ግን ከእናንተ የሚሰጠውን አክልል ለመውሰድ ፈልገናል። እኛም እናታችን አማርኛ ቋንቋ ይሰማሉ አይሰሙም? መልካም እኔ በአማርኛ ጠይቃለሁ፣ እሳቸው ደግሞ በዳውሮኛ ይናገሩና ይተረጉሙልኛል። እንደው እናታችን የእድሜ ባለጸጋ ኖትና በዚህ መልኩ ቤተ ክርስቲያን በሌለበት እንደዚህ በግለሰብ ቤት ውስጥ ተገናኝቶ እንደዚህ በዚህ መልኩ መኖር አይከብድም ወይ? እንዴት አሳለፉ? እንደው ያለፈውን ዘመኖትን እንዴት አሳለፉ? በክርስትና ህይወት ናታ ኢትሚያኒ ሀራ ፈሌቾ ኮጎይ ነበይክ ሀራ አመኖ ኳመነበይክ ናት ታይድሚያኒ ተተጎለ ጋኪያ ጉተነ አታካ ገሊው ግሽ ተጎለ ተዳሬሽ እኔ ከልጅነት ጀምሮ ነው ይህንን ሃይማኖት ተከታይ የሆንኩት። ልጅ በልጅነት እያለ ነው ክርስትና የተነሳሁት። ክርስትና ተነስቼ በልጅነት እያለ ነው ከባለ ቤቴ ጋር ተገናኝተናል። ተገናኝተንም እስከ ዛሬ ድረስ ሃይማኖትን አልካድኩም። ባለ ቤቴ በህይወት የለም በአሁኑ ሰዓት በእምነት ነው የሞተው። ስለዚህ እኔ እስከ ዛሬ ድረስ ሰዎች ይንቁኛል። ስድስት ኪሎ ሜትር ሂጄ ሰመራ ላይ ቤተ ክርስቲያን እየተሳለምኩ እስከ ዛሬ ቆይቼ አሁን አቅሜ ደክሞኝ ጉልበቴ እምቢ ብሎኝ ይህንን ግለሰብ ቤት ተከራይተን እዚህ እያመለክን ነው ያለ ነው። ግን እኔ የሚያምነው እግዚአብሔር እኔን እስከዛሬ ዛሬ ድረስ ስላልጣለኝ ልጆቼ በሙሉ ሌላ እምነት ተከታይ ፕሮቴንተስት ናቸው። ግን እኔ ብቻ እስከዛሬ ዛሬ ድረስ እኖር ያለው ነው። ሌላ ጓደኛስ እንደ እርሶ ትላልቅ እናቶች ኦርቶዶክሳውያን ክርስቲያኖች የሉም ወይ? በመንደሩ ጽዋ ማህበርስ ተገናኝታችሁ የምትዘክሩበት የላችሁም ወይ? ሰመራ ጋ የትት የሰንባታቱ አኡ ያይሲሽኒ ሞ ማርያምን እቀምሳለሁ። አሁን ሰመራ ላይ ነው የኔ ማህበርተኞች ያሉት። ጽዋ ለማምጣት እንኳን ጉልበቴ እምቢ ብሎ ያ ሰመራ ማህበርተኞች አምጥቶ እስከ ቤቴ ድረስ ይሰጣሉ። ወደ ላይ ወደ ታች ለመመላለስ ጉልበቴን ይዟል፣ እርጅና መጥቷል። እዚህ ጋር ስንጀምር ቤተ ክርስቲያንም አልነበረም፣ ጸሎት ቦታም አልነበረም፣ ቤትም አልተከራየንም። ከዚህ ሰመራ ሄደን ነው አግሎት የምናገኘው ቦታው ሩቅ ስለሆነ እስከ መቼ ድረስ ነው ሩቅ ቦታ የምንመላለሰው? እዚህ አካባቢ በተከራይተን የተወሰነ ጊዜ ብንሰራ፣ ሰውን ብናስተምር፣ ሰው አባላትን መጨመር ይቻላል በምል ሀሳብ በተከራይተናል። ቤትን ከተከራየን በኋላ እዚህ አካባቢ ያሉ ሰዎች በሳምንት እሁድ እሁድ መጥቶ ጸሎት ምህራ ግብር እናደርጋለን። እኛም ራሳችን ትንሽ በተማር ነው ያህል ህብረተሰቡ በሚችለው ቃል ቃለ ወንጌልን ትንሽ እናስተምራለን። መልካም እንደው የዚህ አካባቢ ያሉት አሁን ክርስቲያን ወገኖች እንዲህ በመሆኑ አካባቢው ላይ ቤተ ክርስቲያን ባለመኖሩ ተሰባስበው ቃለ እግዚአብሔርን የሚማማሩበትም አዳራሽ በአካባቢው ላይ ባለመገኘቱ እንደ እነሱ ጋር ያለው ስሜት ምን ይመስላል? ወደ ተስፋ መቁረጥ ውስጥ አይገቡም በዚህ ሁኔታ ውስጥ? አይ ብዙዎቹም ተስፋ ቆርጦ ወደ ሌላ እምነት ዞሯል። እምነቱም ቀይሯል። ግን እዚህ ጋር ያሉት ሰዎች እስከ መጨረሻ እኛ ብንሞትም እዚህ እምነት እንሞታለን ብሎ በእምነት የጸኑት ናቸው የቆዩት እንጂ ሌሎችማ እምነት ቀይሮ ሄዷሉ አሁንም ያሉት እኛ እንደዚህ የሆንን እግዚአብሔር አንድ ቀን ቤተ ክርስቲያን እዚህ አካባቢ ይመጣልናል ይሰራልናል በሚል ተስፋ ነው የቆዩት ጥሩ እንደው ሲማሩስ ስ ቃለ እግዚአብሔርን ሲማማሩ በዚህ በኪራይ ቤት ውስጥ ቢሆን እንደዚህ ተገናኝታቸው ስትማማሩ እንደው እነሱ ላይ የሚታየው ተስፋ አዳዲስ አማንያን ደግሞ እናንተን እያዩ ወደ ኦርቶዶክሳዊት ቤተ ክርስቲያን ለመምጣት ያላቸው ፍላጎት እንደምን ይመስላል? እዚህ ጋር በስፋት ቃለ እግዚአብሔር ቢነገር፣ ጉባኤ ቢዘጋጅ እዚህ አካባቢ ላይ አዳዲስ አማንያንን ከማምጣት አኳያ ምን አይነት ተስፋዎች ይኖራሉ? እሺ፣ እዚህ አካባቢ ቃለ እግዚአብሔርን ለመማር ለሰው ልጆች ሰፊ ፍላጎት አላቸው። ትምህርት ወንጌል ብሰጥ ሰው ወደዚህ እምነት የመምጣት ፍላጎት ከፍተኛ እንደሆነ አይተናል። ለዚህም እንዳብነት ጉባኤ ወደ ሳማራ በሚወጣበት ሰዓት እዚያ አካባቢ ያሉ ሰዎች እዚህ ጋር ለምን እናንተ ቤተ ክርስቲያን ፈጥራችሁ ጉባኤ አወጣችሁ? እኛ ቃል አንማርም፣ እኛ ወደ እናንተ እምነት መግባት እንፈልጋለን፣ የእናንተ ድጋፍ እንሻለን፣ ግን የቦታ ችግር ነው የሚል አስተሳሰብ ጭምር መጥቶ እኛን በግል የምጠይቅና የሚያወያዩ ሰዎች አሉ ስለዚህ እኛ ብንሰራ እዚ አካባቢ ሰው መምጣት እንደሚችል ተስፋ አለ ዛሬ እናንተ ወደዚህ በማምጣት ደስተኛ ነኝና እናንተም ይሄ ነገር ተነጋግራችሁ መላ ፈጥራችሁ ከኛ ጋርም ተናባችሁ ዳገት ቁልቁለት ወታችሁ ወርዳችሁ መምጣት በጣም ደስ አለኝና እናንተ ወደዚህ ስትመጡ ባየ ቁጥር ከሆነ ሃይማኖት ለኛ አለ ማለት በጣም ደስ ብዬ እናንተን ተቀባልኩኝ እናንተ ይሄ ነገር ትኩረት አደረጋችሁ ይዛት ብቸሩ ነው ሀሳቤ ወንጌልን የማስፋፋት ስራዎች ቢሰሩ ምእመናን መማር ቢችሉ አዳዲስ አማንያንን ደግሞ ለማምጣት በቅድመ ጥምቀት ደረጃ ያሉ ትምህርቶች ቢሰጡ እንደው ምን አይነት አካባቢውን ምን አይነት የስብከተ ወንጌል ሁኔታ ላይ መፍጠር ይቻላል? እስቲ እሱ እንዴት ትገልጻለ? ስብከት ብስፋፋ ብዙ ህዝብ እንደ ጎርፍ ይመለሳሉ። ከዚህ በፊት ለሌላ እምነት እንዳሉ ብዙ እምነት አለ በዚያ ላይ ምን አይነት እምነት እንደሆነ ትክክለኛ ሀይማኖት እንደሆነ እየተረዱ ቆይቷሉ። እየተረዱ ስለቆዩ ያኛው ሀይማኖት ያው ትክክል አለመሆኑም ተረድቶ ብዙ ህዝብ ወደዚህ ለመመለስ ሐሳባቸው እንዳለ ወደ እኛ ነበር ያሳባቸው። ግን እዚህ ጋር ትልቅ ጥረት የሆነውም ችግር የሆነው አስተማሪስ በጥረት በሰባኪያን በመጥረት ዙር ያለ ነው እንጂ ብዙ ህዝብ ነው ወደኛ እንደ ነው። እንደውም አንድ ጊዜ የሆነ ችግር እዚህ ጋር አምና ነው መሰለኝ የተገጠመኝ ከሰማራ መጥቼ ጥቁር ጋዜ ለጀርነት ሪዥ ለመድ እዚ ጋ አንድ ሰው ጋ ገብቾ ነበረ። አንተ ክርስቲያን ነህ ኦርቶዶክስ ነህ ወይ አሉኝ። አዎ አልኩት። ከዛ እንዴ አንተ እኮ ጎበዝ ነህ፣ ገዛ ገና ወጣት ነህ፣ እዛ ጋ ምን ተሰራለ? እነሱ እኮ ለማርያም ነው የሚያመልኩት ለስዕል ነው የሚሰገዱት አሉኝ። እንዴ እንዴት እንደዚህ ትለኛለህ አልኩት። እንዴ እስኪ አንቲ አሁን ለእነሱ ወይ ተከራይተ ነው። እውነትም ከልጅነት ጀምረ ኦርቶዶክስ ኔ ኦርቶዶክስ ነኝ ስላቸው ስለኝ ስላልኩት፣ እሱ ደግሞ እስኪ በምን ጉዳት ነው አንተ በምን ገብቶ እኮ ነው ይሄን እዚህ ለማርያም የምትሰግደው? እሷ እኮ እሷ እኮ ማርያም እንደኛ ሰው ነች፣ እንደ እናታችን እሷም የሰው ነች። ከዛ በኋላ እሷ እኮ ሰው ስለሆነች እሷን ለምንድን ነው እንደሆነ እናንተ የምታመልኩት? ለእናንተ ብዙ ጌታ አለ አለኝ። ከዛ አጋጣሚ ከእኔ ጋር ሁለት ሰዎች ነበሩ። እኔም ደነገጥኩ፣ ድንገተኛ ስለሆንኩ ደንገጥኩ። ወደ ውጭ ሳይ ያሉ ሰዎችም የለም። ከዛ እኔ አንድ ጥያቄ ልጠይቅ ያልኩት እሺ፣ ሰማይና ምድርን የማይችለው እግዚአብሔር በሷ ማህፀን አድሮ እንደወጣ ታውቃለህ ወይ አታውቁም አሉ። እኔ ግን ስለ ብዙ መጽሐፍ ቅዱስ ውስጥ አላውቅም፣ ግን ሁኔታውን ለመጠየቅ ነው። እኔም ጠየቅኩት አለ። ከዛ እኔ የተወሰነኩት ነው እንደዚህ እንደዚህ ቢስ ቢነግረው ላካ፣ ግን ትክክለኛ እምነት የናንተ መሆኑ እኔም ሰምቼ ያለሁ ብዬ ሁሌ ወደ አዲስ አበባ እቃን ለመውሰድ ሄዳለሁ፣ ግን አውቀዋለሁ፣ ግን እኔም አጋጣሚ አንተን ጠይቄ ያለው አለኝ። ከዛ ጀምሮ ግን ብዙ ህዝብ ለመመለስ ወደዚህ እንግዲህ ሀሳብ እንዳላቸው ትክክለኛ ሃይማኖት የት እንደሆነ እየረዱ ነው። ግን እዚህ ጋ ትልቅ ጉባኤ ተደርጎ ሰባኪያን እዚ ጋ ብቀጠር ኑሮ እንዳለ ህዝቡ ወደ እኛ ነበረ ከበፊቱ። አሁን ወደ እኛ ተመልሶ የትም ብንሄድ በፊት ጫና ነበረ። አሁን በየትምህርት ቤቱም በየትም ትክክለኛ ሃይማኖት ኦርቶዶክስ ነች። ግን እዚ ጋ ሰባኪያ ቦታ ተሰጥቶ ብኖር ኑሮ ትልቅ ውጤታማ ልንሆን ነበረ። እናንተ ብታገዙንም በተስፋ እንግዲም ዛሬ እንደርሳለን እንገናኛለን ብዬ አላሰብኩ ነበር። እስኪ ጥረት አድርጉና አግዙን። ብዙ ህዝብ ወደ እኛ እየመጡ ነው እየፈለጉ ነው። ከኋላችን እንግዲህ ያግዝ ድጋፍ የምንሰጥ ሰው የለንም። በጣም አመሰግናለሁኝ። እንደው አሁን ከሥርዓተ ቤተ ክርስቲያን ለመሳተፍ ደግሞ በተለያዩ ጊዜ ህጻናት በሚወለዱበት ጊዜ ክርስትና ማስነሳት የመሳሰሉ ነገሮች ይሆናሉና እንዲሁ ደግሞ ሰው በሚያርፍበት ሰዓት ሥርዓተ ፍታት ያስፈልጋል። እነዚህ እነዚህ አይነት ነገሮች በሚያጋጥሙበት ወቅት በምን መልኩ ነው የምታከናውኑት? እስኪ እሱን ደግሞ ብትነግረኝ በዛ ዙሪያ ያው እንግዲህ ከሰመራ ተቸግረውን ለዛም አምጥተነው እንግዲህ እናድርጋለን እንጂ ሶ እኮ አይገኝም። እዛ ጋ እኛን የሚያግዝ ሰው አንድ መላ። እኛ ግን በፊት እንደ እብድ ነው የሚያዩት። አሁን ደግሞ ቃስ በቃስ እንግዲህ የተወሰነ ሰው ስልጣን ስልጣን ከተማሩ ከመጣ ወዲህ፣ አሁን ደግሞ እኛን ትክክለኛ ሃይማኖት፣ ኮን እነሱ የሚያመልኩት ይላሉ። አንዳንዴ ደግሞ እንደም ነጸላ ለብሰን ስንመጣ እነዚህ ታሞ ነው ወይ ምን ሆኖ ነው እንደዚህ ተከናንበው የሚመጡ ብሎ ግርም እያሉ መጥተው ይጠይቁናሉ። አይደለም እኮ ሰው ልጅ መጀመሪያ በራቁቱ ተወልደዋል። በራቁቱ እንደተወለደ በራቁቱ ቢያደግ ኑሮ ያምር ነበረ? ቢያቸው ተለብሶ ነው ወይ በራቁቱ ነው የሚያምረው? ተለብሶ ነው። ስለዚህ እኛም ለዚህ እግዚአብሔርም ብርሃኑን ስለሚመስል እኛም እንደ ብርሃን ነጭ ለብሰን ረዥም ቀሚስ ለብሰን እንደዚህ እንደ መንፈስ መንፈሳዊ ሆነን እንሄዳለን ብያቸው ብነግራቸው እንግዲህ ብዙ ህዝብ እናንተ እንኳን እውነት ነው የምላችሁ

እንኳን በጣም እያስፈራ ጉዳይ ነው ያለ ነው። ስምህ ማን እንደሚባል እስኪ አንተ ደግሞ ስምህን አስተዋውቀ፣ ማን ትባላለ? ማቴዎስ መኩሪያ ዛባ ገዞ አንጋላ ትገት ቀበሌ ነዋሪ ነኝና እነሱ ካነሱት በተለየ ሀሳብ አንተ የምትነግረኝ ነገር ካለ እንደው እንደ ተጨማሪም አካባቢው ላይ ያለው ቤተ ክርስቲያን ባለመኖሩና እንዲህ ስብከት ኬላ የምትሰባሰቡበት ባለመኖሩ ምንደው የሚደርስባችሁ ችግር አለው ወይ? እሱን ደግሞ ንገረኝ። ከዚህ በፊት ዛሬ ሶስት ዓመት ነበረ አንድ ባልተቲ ሞቶ ነበሩ። ከዚህ ሰመራ ተሸክመን ይዘን ስንሄድ አቻልሜ እኛ ከዚህ ሰመራ እንወስድም ስድስት ኪሎ ሜትር አቋርጠን በመኪና ሁለት ሺ ማለት አስራ ሁለት ኪሎ ሜትር በአጃ አዞረን ወደዚያ ወስደን ነበር። ከዚህ በፊት ምናልባት እናንተ አውቃችሁ ኑሩ፣ ካልሆነ እኛ ከአባልነት ከእድርም እናስወግዳለን በማለት ብዙ እኛን ሲያስፈራሩን ነበረን። እኔ በበኩሌ መብራዊ ኑሮ ለመኖር አልችልም፣ አመራጭ ፈልጌ ካልሆነ እኔ በንጥይ መለስልኝ ብላ ሲያሳቃኝ ነበረ። ከዚህ በፊት አጋጣሚ ወደፊቱ ምናልባት ምን መሆን አለበት በማለታችን ስጋት አለብን። እናንተ ዛሬ ነጥላ ለብሳችሁ ያው እንግዲህ አይተን ማናቂ ሰዎች እዚህ አንጋላ ስለገባችሁ ቤተክርስቲያን እንደቆመ ተስፋ አድርገን ተደንቀናል። ሰው ቤት ተከራይተን ወስደለን። የጴንጤ ቤት ነው ደግሞ የክርስቲያን ቤትም አይደለም። የእኛ እንግዲህ አንዴ መጥቼ በዛን ሰዓት ዲያቆነኝና በድቁና እጅ ውዳሴ ማርያም ደንግሜ ክራይ ቤት ተከራይቼ ወጥቼዋለሁ። በዛን ሰዓት እኔ ለቅስና ትምህርት ሄጄ እዛ እያለሁ ከዛ ስመጣ ሰዎቹ ቤተክርስቲያን ተከራይቷል። ስለዚህ እኔም እንደሱ ጋር መጥቼ እዚህ እነሱን እያስተናገርኩኝ ከዚህ መጥቼ ቤቱን እርጭት አድርጌ ስራን ጀምረዋለው። አራት መቶ ሰባ ብር ቤቱን ከራይተናል እና ያም ደግሞ የጴንጤ ቤት ነው። ለመከራየትም ራሱ ገንዘብ የለውም አሁን በየወሩ በየወሩ 50 50 ብርና ይሄ 60 60 ከሀፍታም መቶ ብር ከድሃ መስኪኖች 50 ብር፣ 20 ብር፣ 30 ብር እየተዋጣን እኛ ቤተክርስቲያን ግራይት እየወሰድን ያለነው አሁን። መእመናኑ አጠቃላይ ለኛ ወሬ እየሰጡ ያሉ ምክንያቱ ብኖር እኛ ወደ እናንተ ጋር እንመጣለን፣ ግን ስብከተ የሚሰጥ ሰው የለውም መቃብሪያ ቦታ የለውም እያሉ እኛ ጋር ስከራከር ነበር። ግማሾቹ መምህር ብለኛ እባባላለሁኝ በዚህ በአንገላ ከተማ በእድገት ከተማ ውስጥ በአስተማሪነት ነው የማገለግለው መልካም እጅግ አርጌ አመሰግናለሁኝ እንደው አንተስ የምትጨምርልኝ ነገር በት እዚህ አካባቢ ያሉ ኦርቶዶክሳውያን ክርስቲያን ወገኖቻችን እንደው በቦታው ቤተ ክርስቲያን በቅርበት ባለመኖሩ እና ተሰባስበው ቃለ እግዚአብሔርን የሚማማሩበት ቦታ እዚህ ቦታ ባለመኖሩ እንደው የሚደርስባቸው ችግር ምን አይነት ችግር ነው ምን ተመልክተሃል እስኪ እሱን አንተ በተረዳኸው መንገድ ደግሞ እስኪ ንገረኝ በዚህ እኛ ባለንበት አካባቢ ያው ያ ብዙ እንግልቶች፣ ድካሞች፣ መችግሮች አሉ። እነዚህንም ችግሮችንም ተግዳሮቱንም እየተጋፋን ያው አቀበቱን፣ ቁልቁለቱን ሰለቸን ሳነ ስድስት ኪሎ ሜትር ወደ ሰመራ ገብርኤል እየሄድን አንዳንድ ቤተ ክርስቲያን የምናገለግልበት ሁኔታዎች አሉ። ከማካባቢው ማህበረሰብ አንጻር ብዙ ጉዳቶች በኛ ላይ ያው ጥቃትም የሚደርሱ ነገሮች አሉ። እሱንም ደከመ የሰለችን ሳነ ደግሞ እኛ ፍራትም ያው በህብረተሰቡ ዘንድ ጥላቻ ይኖርብና ምለሳን ያው እየታገልን እስከዛሬ ዛሬ ድረስ ያው በጸሎት ቤት ቤተ ክርስቲያኑ ባይሰራልን እንኳን በጸሎት ቤት እያገለገልን አንዳንድ የታመሙ ወገኖቻችን ቢኖር እንኳን እነሱ ጋር ሄደነ እየጠየቅን እየጸለይን፣ እስከ ዛሬ እየቆየንበት ደረጃዎች አሉ። እንደው ምን አይነት ስራዎች ቢሰሩ ትላለህ? እዚህ ቦታ ያለውን የስብከተ ወንጌል አገልግሎት ለማጠናከር አዳዲስ አማንያን ወደ ቅድስት ቤተ ክርስቲያን እንዲመጡ ለውጦች እንዲታዩ ለማድረግ ምን አይነት ስራዎች መሰራት ይኖርባቸዋል? ያው በዚህ አካባቢ የተወሰነ ለውጦች እንዲታዩ ከተፈለገ ቢያንስ ቢቻል እንኳን በተወሰነ ቢቸገር እንኳን አንድ አስተማሪ ቢያንስ ቃል ወንጌል የሚያስተምር መምህራን ተመድቦ እና ቤተ ክርስቲያን ውስጥ ከሚሰራ ድረስ የተወሰነ እኛን እያስተማረ እየደገፈ የሚቆይ አንድ ለአገልግሎት የሚሆን የተወሰነ መምህራን ቢመደብልን፣ እኛን እያስተማረ ቢቆይ እኛም በአገልግሎቱ እየተደጋገፍንና ህብረተሰቡን እያስተማርን ያሉትን አማንያን እያስተማረ ብንቆይ ለቤተ ክርስቲያናታችን እድገትን እና ያው ብልጽግና እናያለን ማለት ነው። ይጠይቃሉ። አሁን እናንተ እናንተን ሲያዩ እዚያ አካባቢ ያሉ ክርስቲያኖች ምን እንደምን ይጠይቋቸዋል? ከነሱ የሚመጣ ጥያቄዎች ከነሱ የሚነሱ ጥያቄዎች ይኖራሉ? አዎ እኛን በሚያዩበት ሰዓት ላይ ያው የሚጠይቁትኝ አንደኛ የተሟላ ቤተ ክርስቲያን ቢሰራ ወደ እናንተ ቤተ ክርስቲያን የእኛ ቤተ ክርስቲያን አይቶ ብዙ ምእመናን ይመለሳሉ ወደዚህ ይመለሱ ነበር። አሁን ቤተ ክርስቲያን ባለመሰራቱ ምክንያት እኛ ብንሄድ እንኳን አጋጣሚ ይሄ ቤተ ክርስቲያን ባለመሰራቱ ምክንያት ነገ ሊጠፋ ይችላል። የእናንተ ነገር አሳማኝ አይደለም ብለው ብዙ ነገር የሚነሱ ከኋላ ጥያቄዎች ስላሉ በአጋጣሚ የተወሰነ ቤተ ክርስቲያን ተሰርቶ ቤተ ክርስቲያኑ ቢኖር እንደገና ደግሞ በመዘጋጃ ክልል ላይ ከቤተ ክርስቲያኑ ምንደኛ ቤተ ክርስቲያን ሁኔታ የመቃብር ቦታው ራሱ ተዘጋጅቶ ሙሉ ሆኖ ቢታይ ኑሮ ይህን የቤተ ክርስቲያኑ በምእመናን የታጀበችና እንዳሉት እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያኖች ያደገች ትሆና ትታይ ነበር ማለት ነው። አዎ እኔ አሁን ወደ እነሱ የተቀላቀልኩት አንድ ዓመት ገና አልሞላኝም። ግን አሁን ብዙ ወደ እኛ የሚቀላቀሉ ብዙዎች አሉ። ግን አንዳንድ አሁን ስጋት አለው፣ ቤተክርስቲያን የለውም፣ መቃብሪያ ቦታ የለውም። ለዛ ለአንዳንድ ነገር እየፈሩ አሁን ውጭ ላይ ቆዩት አሉ። ግን ወደ እኛ አሁን የሚቀላቀሉት ብዙዎች አሉ። ያ ቦታ ቢስተካከል ብዙ ሰው ወደ እኛ ይቀላቀላል የሚያስተምርን ሰው ብኖር ብዙ ሰው ወደ እኛ ይቀላቀላል አሁን እንዲህ ባለመማራቸው ቤተክርስቲያን ባለመኖሩ ደግሞ እዚህ ቦታ እንደዚህ በቂ መሰብሰቢያ አዳራሽ ባለመኖሩ እንደው ቀድሞ የነበሩት ክርስቲያኖች ላይ ኦርቶዶክስ ሆነው ያሉ ክርስቲያኖች ላይ የሚደርስባቸው ተጽዕኖ የለም የተስፋ መቁረስ ስሜት ወደ ሌላ የመሄድ ያንን ያንን የተመለከትከው ነገር አለ አው እሱም አለ አሁን ብዙዎች አሁን እያስፈራሩ ነው አሁን እናንተ ቤት እንደምትቀብሩ እና ያለን ምናምን አንዳንዴ ይላሉ ያስፈራራሉ አሁን፣ በቃ አንዳንድ የሆነ ማህበራዊ ችግርም ይኖራል። ብዙ አሁን ያስፈራራሉ። ለዛ ነው እንጂ እዚህ አሁን ቤተ ክርስቲያን ብኖር ብዙ ሰው ወደኛ ይቀላቀላል። እነሱም ደግሞ አሁን በቃ በጣም የሚያስተምሩ ሰው ብኖር በጣም ብዙ ሰው ወደኛ ብዙ ምዕመናን ወደኛ ይመጣል። እሱን ተስፋ መልካም አመሰግናለሁኝ ወንድም ይጋስጥልኝ እና እዛ ሀገር እዚህ ቦታ ላይ ምን አይነት መስራት ምን አይነት ስራ መስራት አለበት ምን ያስፈልጋል አካባቢው ላሉ ክርስቲያን ወገኖቻችን ምን አይነት ስራዎች ሊሰሩላቸው ይገባል የሚለውን ጠይቁልኝ አጋሄራሚ ኢሜንያሲ አይባይ ኦሰቲያጋ ሀይራ ክርስቲያን ዶሲ ኑኒ አይባይ ኑፕና ገቲያ ኮይ አጋሄራሚ ማናኒያሲ ኮሺያጊ

ይህንን ከማጣት የተነሳ ብዙ ተጽእኖዎች በማህበራዊም በፖለቲካዊም ቢሆን ጫናዎች አሉ። ከዚህ ስድስት ኪሎ ሜትር ወደ ላይ ሄደን ማምለክ አንችልም። ይሄ ነው እዚህ አካባቢ የሚያስፈልገው ነገር ነው። መልካም እናመሰግናለን። እናታችን እስቲ ማጠቃለያ መልእክት ያስተላልፉልን ና ምን ማየት ይፈልጋሉ የእርስዎ በህይወት እያሉ እንደዚህ ቦታ ላይ ማየት ፈልጋለሁ፣ ይሄ ነገር ተሳክቶ ማየት ፈልጋለሁ የሚሉት መልእክት ካለ እስቲ ንገሩን እናታችን ታዲያ ብዕራዊ

በህይወቴ ዘመን በስተእርጅና ያንን ቤተ ክርስቲያን ጎሮ ዙሬ በሩን ወልውዬ ግቢውን ወልውዬ አይቼ ለመሞት ይፈልጋለሁ፣ እግዚአብሔር ካደረሰኝ። መልካም፣ ይሄ እንደሚሆን እኛም ተስፋ እናደርጋለን። እንግዲህ የኛ ስራ የእናንተን ሀሳብ ለሌሎች ይህንን ዝግጅት ለሚከታተሉ ኦርቶዶክሳውያን ክርስቲያኖች፣ እዚህም ያሉ ውጭ ሀገርም ያሉ ይህንን ዝግጅት ይከታተሉና እነሱ በሚያደርጉልን ድጋፍ ደግሞ እዚህ ቦታ ላይ እኛም የበኩላችንን ለማድረግ ጥረት እናደርጋለን። እግዚአብሔር ይረዳናል ብለን እናስባለን። እግዚአብሔር የሚፈልገው ደግሞ እንደ እናንተ አይነት ጽንዋን የሆኑ ክርስቲያኖችን ነው። የእርሶን ጸሎት እግዚአብሔር ይሰማል። በርቱ፣ ጠንክሩ በሉልኝ።

ይችልኝ እኔን በሽተኛ እያመመኝ ነው እሱን ከዛም ከበሽታም እንዲፈውስ እኔንም ጸልዩልኝ። እኔም እግዚአብሔር አሳይቶን አይቼ ለመሞት ነው እኔ ጸሎት። እግዚአብሔር ይባርካችውን። አሜን። እጅግ አድርገን እናመሰግናለን ተቀብለናል። እንግዲህ ዝግጅታችንንም እያጠቃለልን እንሄዳለን። ካለን ሰዓት አኳያ ና እርስዎ እንደው እንደ ማጠቃለያ እዚህ አካባቢ ያለው የስብከተ ወንጌል አገልግሎት ከዚህ በላቀ መልኩ ተሻሽሎ እዚህ ቦታ በርካታ አዳዲስ አማንያን የሄዱብንም ከቤተ ክርስቲያን የወጡብን ወገኖቻችንም ወደ ቅድስትናት ቤተ ክርስቲያን እንዲመለሱ የቀድሞ ነገርንም እዚህ ቦታ ላይ ለመመለስ እንደው ምን መሰራት አለበት፣ ይሄ ድጋፍ ቢደረግልን ብለው የሚያስተላልፉት መልእክት ካለ እርስዎ የሚያስተላልፉልን ና እንደው እንዳጠቃለያለ ነገር እንጨርሳለን። እሺ እግዚአብሔር ባርካችሁ። እኔ እንደማጠቃለያ የምናገረው ነገር ለዚህ አካባቢ መሆን ያለበት ከምእመንም፣ ከእኛም፣ ከማይበሩም፣ ከማይከሉም፣ ከቀጥታ ከዋና ከእናንተም የሚያስፈልገው ነገር ቢኖር እኔ ለመናገር የምፈልገው አንድ በጋ ጊዜ ጉባኤ ትልቅ ጉባኤ በዳውሮ ሀገር ስበከት ውስጥ የምትተዳደሩ አጥቢያ ቤተክርስቲያን፣ ዘማሪያን፣ ምእመን ሁሉ መስዋዕት ከፍሎ እዚህ አንገላ ከተማ ላይ ጉባኤ አንድ ሁለት ቀን ብሰራልን። ሁለተኛ እየጠየቅን ያለ ነው፣ የዚህ የማዘጋጃ ክልል ውስጥ ካርታ የተሰጠው ካርታ አመልኮ ቦታ ለእኛ የምፈቀድበት አቅጣጫ ከያቅማችን በላይ የሆነውን ወደ ሀገር ስበከትም ይሁን ቀጥታ ጫና ተፈጥሮ ለእኛ ይሄ ቤተክርስቲያን ይዞታ ለኛ ወደ እጅ የሚገባበት አቅጣጫ ብመቻች፣ ሶስተኛ ስብከት ወንገልን የሚያስተምር ሰው ጽላጽዮን፣ እናንተ እንደለመዳችሁ ከዚህ በፊትም ሌሎችንም እያጽናናችሁ እየጠገናችሁ ያላችሁ እንዳላችሁ እንደ ልማዳችሁም ለዚህ አካባቢም አንድ ጠንካራ ሰባኪ ሄዶ ጽላጽዮን ተምሮ ህዝቡን እንዲያስተምር እና በእንደዚህ ሁኔታ ከቀጠልን ብዙ ምእመን ለእኛ እንደሚገኝ ተስፋ አለን እና በስተመጨረሻ እኔ ለማለት የምፈልገው ይህንን ቦታ ብዙ ኪሎ ሜትር አቋርጣችሁ ብዙ ነዳጅ ጨምራችሁ ዋጋ ከፍላችሁ መታችሁ ከዚህ በፊትም እስከ ሰመራ ድረስ ሄዳችሁ እስከ ጥምቀት ባህር እስከ ዮርዳኖስ ድረስ ከእኛ ጋር ጽላተ ሕጉንም አከብራችሁ አድራችሁ ውርጩን፣ ብርዱን፣ ዝናቡን ጠጣችሁ አድራችሁ እንደሄዳችሁ እናመሰግናለን ። አሁንም ቢሆን ዛሬም ቢሆን እንደዚህ አይነት ቦታ በማይመች መንገድ መጥታችሁ እኛን ስለ ጎበኛችሁ እግዚአብሔር ይባርካችሁ፣ እግዚአብሔር ይጎበኛችሁ። በጣም እናመሰግናለን፣ እናከብራችኋለን። እግዚአብሔር ይባርካችሁ። ክብራትና ክብራን ተመልካቾቻችን በመከታተል ላይ የነበራችሁት ግብረ ሐዋርያትን ነው። ከዚህ ከዳውሮ ዞን ዛባ ጋዞ ወረዳ አንግላ አድገት ተብላ ከምትጠራ ቀበሌ ወደ እናንተ ስናደርስ የነበረውን ይመስል ነበር። እንግዲህ ከዝግጅቱ መከታተል እንደቻላችሁት እዚህ አጠገቤ የሚገኙ ኦርቶዶክሳዊያን ክርስቲያን ወገኖቻችን እንግዲህ አካባቢው ላይ ተሰባስበው ቃል እግዚአብሔርን የሚማማሩበት ቦታም ቤትም ቤተ ክርስቲያንም የላቸውም። በኪራይ ቤት ውስጥ አነስተኛ የኪራይ ቤት እንግዲህ ተከራይተው ያላቸውን ገንዘብ እያዋጡ ሰዎች በግለሰብ ቤት ውስጥ ቃለ እግዚአብሔርን በዚህ መልኩ እየተገናኙ የሚማማሩት እኚህ ወገኖቻችን እንግዲህ ከነሱ ጋር ያደረግነው ቆይታ በጣም አሳዛኝ ነው። እናታችንም ከዚህ ሲያነሱት እንደነበሩት እንግዲህ በአንድ ቤት ውስጥ እንኳን ልጆቻቸውን በተለያዩ የምንፍቅና ዓለም የሚወሰዱባቸው ክርስቲያን ወገኖቻችን አሉ። እንዲሁም ሆነው ደግሞ እንግዲህ በእምነታቸው ጸንተው እዚያ ጠገብ የምታቸው ክርስቲያን ወገኖቻችን እንግዲህ እግዚአብሔር ቦታው ላይ የተሻለ ነገር እስኪያመጣ ተስፋ እየተጠባበቁ ነው የሚገኙትና ይህንን ዝግጅት የምትከታተሉ ኦርቶዶክሳውያን ክርስቲያኖች እንግዲህ ድጋፍ ማድረግ ከፈለጋችሁ ከስር በምትመለከቷቸው የድጋፍ መስጫ አማራጮች ተጠቅማችሁ ድጋፍ ብታደርጉ ድጋፎቻችሁ እንግዲህ በቀጥታ ለታለመለት አላማ የሚውል ነው የሚሆነው። እንዲሁም ደግሞ ስልክን በመደወል እንግዲህ ሀሳብ አስተያየታችሁን መስጠት ትችላላችሁ። የዛሬው ዝግጅታችን አብቅቷል። የመርሃ ግብሩ አዘጋጅና አቅራቢ መስፍን ጥበቡ፣ እንዲሁም ከካሜራ ባለሙያው ዘውዱ የሽጥላ ጋር በጋራ በመሆን ነበር አብረናችሁ ቆይታ ያደረግነው። ስምንት በሌላ ዝግጅት ድጋሜ እንገናኛለን። በቸር ያቆየን።